እንዲሁ ያንተም ነገር ተለቋል፣ ሆነ ያንተም ነገር ተለቋል። እስቲ ሶስት ጊዜ ቆምና፣ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ። ለሁላችሁም ነው። እስቲ ሶስት ጊዜ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ። አኑ አሁን እንዲገሙና፣ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ። መለቀቅ ያለበት ተለቀቀ። እጃችሁ ላይ ይግባ። አሜን። ድምጻችሁ ከፍ አድርጎና የነ ነገር ተለቀቀ። ዛሬ እግሪ ተፈቶ አንተ እና እኔ ቀጣዬ በምዝጋና እንገናኛለን። እጆቻችሁን ለዚህ ወንድም ዘርጉና መፈታት ይሆናል በሎ አባቴው ጸለቅ እግሩን እንድታሰር ዘንድ ጠላት ያዘጋጀው የትኛው ገመድ ለዘላለም ይበጠስ፣ አንድ ጊዜ ይበጠስ በሎ ታግለ ታግለ ታግለ ታግለ አልገባለሁ ነገር አለ የለ አለ። እስቲ እንደሱ ታግላችሁ ታግላችሁ እጃችሁ ላይ አልገባ ብሎ ብዙ ዓመት ያስቆጠረው ነገር ያለሱ እቺ ሁለት ወር የታምራት ወር ትሆናል። አሜን። የሆነ በረከት ውስጥ እንዳትገባ ትግል ብቻ ያጠረገው አውሬ ጀርባው ይወጋ። እያየው ነው። አንዳንድ ሰው እግሩ በረከት ውስጥ ይገባል። አሜን። እየሰማኝ ነው። ታገልክ ታገልክ ታገል እጄ ላይ ይገባል፣ ይገባል፣ ይገባል ብለ ስትጠባበቅ ከጊዜ ወደ ጊዜ እየረዘመ እየረዘመ እየረዘመ እውነት ነው። ይህን ነገር ለማን እያወራኝ ነው? ለእግዚአብሔር ብቻ ነው የምናገረው። እስቲ በዚሁ አጋጣሚ ለሰው ነግራችሁ ለጌታ ውርታችሁ ጊዜ የወሰደባችሁ ነገር እጆቻችሁን አሳዩ። ቀጣይ ሳምንት እዚህ ቆማችሁ ጌታን ተመሰግናለን ሁና እንዲበሉ ምስጋና አለኝ። ይበሉ ምስጋና አለኝ። ተሻለ ለሁለቱ ጉዳይ በደም ጸል ይላል። ሆነ ብለህ መጥተህ ትመሰክራለህ። አሜን። አንድ ግዜ ዘርጉና ሆነ ጉዳይ ሰርቶ ቀጥሎ ደግሞ ተከራካሪው ከነገሪ ዞር ብሏል። በሮቹ ተከፈቱ። መርገም ተሰበረ። አሜን። አንተ ዳኒ በለው እስኪ አንተ ዳኒ ወንድሜ ነው። እርስ በእርስ ንክክ እየተፈጠረ ያለው ነገር አለ። ታውቃለህ፣ ነገር ማን ነው ከወንድሜ ጋር ታላቃችን አለ። አንተን ነገሩ እስከሚከት አደገኛ ትንቅንቅ እስከሚፈጠር ድረስ፣ በዚህ አጋጣሚ ደም ሊጠጣ የተዘጋጀው አውሊያ መንፈስ ጀርቦ ይዋጋ። አሜን። ቶና ሞት አይሆንም፣ ነው ሞት አይሆንም። ጌታ ጣልቃ ገብቷል። ተከራካሪ መንፈስ ተመቷል። እግዚአብሔር ምዝጋና በሕይወታቸው ያደርጋል። በመቀጠል የጌታ መንፈስ የተናገረኝ የተያዘው ነገር ተለቋል። አሜን። አንድ ማንገም የሚባል አስተማሪ አለ። የሚያስተምረው ማትስ ነው እንዴ

አንዱ ደግሞ ወግ ደረስ የሚባል ሰው አለ። ጓደኛዬ ነው እሱም የቅርብ ጓደኛ ነው። እግዚአብሔር ወግ ያሳያቸዋል፣ ክብር ያሳያቸዋል። እስ አንድ ጊዜ ክብር ያለው ሚባ ነው አሁንም ሌሎች ያሉ ተሰልፎ የሆነች ምስጋና ባንተ ምክንያት ተሰልፎ ጎን ላይ ቆሞ አንዱ ቀኝ እጅን አንዱ ግራ እጅን ይዞ እንኳን ደስ አለ እያሉ ዘርጉና ተፈጸመ ውስጥ ተከራካሪው ተመቷል። በሮቹ ተከፍቷል። አዲስ ነገር ሆኗል። ምስጋና ወደ ቤታችሁ ገባ። መርገም ለዘላለም ተሰበረ። ከዚህ ሁሉ የአንተን ደስታ የምጠብቅ አንድ እግዚአብሔር አንደበትን በምስጋና ይሞላል። ሞት አይሆንም። እልልና ጭብጨባ ለጌታ። በመቀጠል አደገኛ የሞት አዋጅ ከቤታችሁ ተነቅሏል። ምስጋና ወደ ቤታችሁ ገብቷል። ተከራካሪ ፋይል ተመቷል። አንደበት በምስጋና ይሞላል። እልልና ጭብጨባ ለጌታ።